የሕይወት ታሪክ ለብዙዎች የማይሆንም ይመስል ለሱ ግን በቀላሉ የፈጸመው ታሪክ ነው። እያንዳንዷ የተቆጠረች የጨዋታ ቀን የእሱን እድገት ያሳየች ነበረች። ብራያን እምቤሞ ከልጅነቱ ጀምሮ ለማንቸስተር ዩናይትድ የመጫወት ከፍተኛ ፍላጎት የነበረው ነው። እምቤሞ በእያንዳንዱ የጨዋታ እንቅስቃሴ ውስጥ ለጎል የሚሆኑ ድሎችን በመፍጠር ጎሎችን በማስቆጠር እድገት እያሳየ እያደገ እያበበ መጣ። በእያንዳንዱ የጨዋታ ቀናቶቹ እሱን ለማየት የሚመጡ ደጋፊዎች ቁጥር በዙም። አቬሎን ፈረንሳይ የተነሳበት የእግር ኳስ የሕይወት ቦታው ነበረ። ያኔ እምቤሞውን ማንም የሚያውቀው አልነበረም። ነገር ግን እሱ መድረሻውን ያውቀዋል። በትሯና ሌሎች ትልልቅ ቡድኖች ውስጥም ገብቶ እንደሚሳካለት እንዲሁ ያስባል። ምቤሞ እንግሊዝ ውስጥ የማይቻለውን ነገር አድርጓል። ከታችኛው ሊግ ብሬንፎርድን አሳድጎ በፕሪሚየር ሊጉም ትልቅና ተፎካካሪ ቡድን አድርጎታል። በሲዝን ከሀያ በላይ ጎሎችን ለማስቆጠር አስቸጋሪ በሆነበትና በእያንዳንዱ የጨዋታ ቀን ምን ሰራህ ተብሎ በሚጠየቅበት ትልቁ ሊግ ውስጥ እሱ በቀላሉ ተቋቁሞ ታልፏል። ብሪያን ምቤሞ ከልጅነቱ ለማንቸስተር መጫወት የሚፈልገው ወጣት አሁን በዩናይትዳውያን ልብ ውስጥ ቦታ አግኝተዋል። የብሪያን ምቤሞ የእግር ኳስ ሕይወት ከፍ ያለ ደረጃ ላይ የመድረስ ህልም ያነገበ ነበረ። በቀላሉ አልጋ በአልጋ ሆኖ የሚሳካለት እንደማይሆን ግን ያውቀው ነበረ። አዎ ሕይወት ቀላል እንደማትሆን አውቃለሁ። ሕልሜ ትልቅ ቢሆንም ግን የተሻለ ቦታ ላይ ለመድረስ እንደምሞክር ግን ለራሴ ቃል ገብቼለት ነበረ። በእያንዳንዷ የጨዋታ ቀን ራሴን ለትልቅ ደረጃ ለማብቃት እጥራለሁ፣ ትጋቴ ደግሞ የተሻለ ተጫዋች ሆኖ ትልቅ ቦታ ላይ የመድረስ ነበር፣ ይላል እምቤሞ። እምቤሞ ለማንቸስተር ዩናይትድ ለመፈረም ጫፍ ላይ በደረሰበት ሰዓት ስለነበረው ነገር ሲያስታውስ እንዲህ ይላል። የልጅነት ሕልሜ ነበረ፣ ለዩናይትድ የመጫወት ትልቅ ፍላጎት ነበረኝ። ይህንን ፍላጎት ለማሳካት ግን ነገሮች እንዲሁ በፍጥነት ይከወናሉ ብዬ አላሰብኩም። አዎ በመጨረሻው ሲዝን ጥሩ ጊዜ አሳልፍ ያለው በብሬፎርድ የተሻለ የውድድር ዓመት ነበረኝ። ያ ወደ የት ሊያመራ ይችላል የሚለውን ግን አላወቅኩትም። ማንቸስተር ዩናይትድ ወደ እኔ ጥያቄ ሲያመጣ እምቢ ማለት አልቻልኩም። ምክንያቱም ዩናይትድ የልጅነት የሕልም ቡድኔ ነው። ይህንን የልጅነት የሕልም ቡድኔን መቀላቀል ደግሞ ለእኔ ከፍተኛ ሚዛን አለው። ይህንን ሳደርግ ግን የዓለም አቅማማት ነው ያደረግኩት። ቶትናም ሆትስፐርስ ወደ እኔ መጣ። የቶትናም መምጣት ትልቅ ዜና ቢሆንም ለእኔ ግን ዜናው የዩናይትድ ነበረ። በሁለቱ መካከል የነበረውን ፉክክር መገናኛ ብዙሃን ከፍ አድርገው ዘገቡት። እኔ ግን ልቤ ዩናይትድ ውስጥ ነበረ። የዩናይትድን የመቀላቀል ፍላጎቴን ማንም አይነጥቀኝም። ለዩናይትድ ሁሌም የመጫወት ፍላጎት ነበረኝ፣ ይላል እምቤሞ። አሁን ብሪያን እምቤሞ በማንቸስተር ዩናይትድ ደጋፊዎች ዘንድ የሚወደድ ተጫዋች ሆኗል። በእያንዳንዷ የጨዋታ የችግር ሰዓት ብሪያን እምቤሞ የተሻለ ነገር እንዲሰጥ ደጋፊዎች ይጠይቃሉ። እኛም አለን ብሪያን እምቤሞ ይሉታል። በዩናይትድ ደጋፊዎች ዘንድ ፈጥኖ ልባቸው ውስጥ ገብተዋል። ይህን በርካቶች ለማድረግ ተቸግረዋል። ዩናይትድ ትልቅ ቡድን ነው። ራስን ማሳየትና ወጥ ሆኖ እየተጫወቱ መቆየት ይፈልጋል። የዩናይትድን መለያ መልበስ ራሱን የቻለ ክብደት አለው። ይህንን ተሸክሞ ብራያን ምቤሞ በብዙዎች ልብ ውስጥ መጎዝጎዙን ቀጥሎታል። የቀድሞ የእሱ አሰልጣኝ የአሁኑ የቶተንሃም ሆትስፐርስ ዋና አለቃ የሆኑት ቶማስ ፍራንከ ስለዚህ ተጫዋች እንዲህ ይላሉ መጀመሪያ ስመለከተው ብዙ ነገሮች እንዳሉት ተረዳው። እኔ ከምፈልገው ፕሮጀክት ጋር አብሮ እንደሚሄድ አሰብኩ። አስቡት፣ ያኔ እሱ ገና ወጣት ተጫዋች ነበረ። ነገር ግን በፈረንሳይ የሠራቸውንና ያደረጋቸውን ነገሮች በሙሉ እከታተል ነበረ። እንግሊዝ ሲመጣ ነገሮች ቀለል ካሉለት ወዲያውኑ እንደሚሳካ አሰብኩኝ። ውሳኔም ወሰን ሁለተኛው ዲቪዚዮን መጥቶ እንደሚጫወት ሲነገረው አላቅማማም። ይህ ለእኔ አንድ ምልክት ሰጠኝ፣ ምክንያቱም አብሮ ማደግ ይፈልግ ነበርና፣ ይላሉ አሰልጣኝ ቶማስ ፍራንከ። የቶማስ ፍራንከ ቡድን ወደ እንግሊዝ ፕሪምየር ሊግ እንደመጣ ትልልቆቹን ቡድኖች መፈተን ጀመረ። አሁን ብራያን ምቤሞ እየተጫወተበት የሚገኘውን ማንቸስተር ዩናይትድን ጨምሮ፣ አርሰናልን ብሬንፎርዶች ቁጭ ብድግ አስደረጓቸው። በእያንዳንዱ የጨዋታ ጊዜያቶች የብሬንፎርድ ስብስብ እጅግ በጣም ያደገና የተሻለ ጥራት ያለው ነበረ። የአሁኑ የአርሰናል ግብ ጠባቂ ዴቪድ ራያ፣ የአሁኑ የማንቸስተር ዩናይትድ ይህን ታሪክ እየሠራንለት የምንገኘው ብራያን ምቤሞ የዚህ ቡድን የጀርባ አጥንቶች ነበሩ። ሕልም እንዲሁ በቀላሉ የሚሳካ ሊሆን አይችልም። ጥረህና ግረህ ነው የምታገኘው። እኔ ለፍቼ ያመጣሁት ነገር ብቻ ነው እያላምንም በእኔ ሕይወት ዙሪያ የነበሩ ሰዎች አግዘውኛል። ወደ ማንቸስተር ዩናይትድ ስመጣ የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም የነገረኝ ነገር ሁሌም አእምሮዬ ውስጥ አለም እኔ ጋርናና ማንቸስተር ዩናይትድ ውስጥ ታሪክ እንሥራ ነው ያለኝ። ይህንን ታሪክ ለመስራት ደግሞ ማቅማማት አልፈለግኩም። ከልጅነቴ ጀምሮ ማንቸስተር ዩናይትድን እየደገፍኩ ነው ያደግኩት። የማንቸስተር ዩናይትድን ማሊያ መልበስ ለእኔ ትልቅ ክብር ነው። ይህንን ጥያቄ ተቀብዬ ስመጣ ደግሞ ይህንን ክብር አብረው ለማሳካት የሚፈልጉ ሰዎች በዙሪያ ያገኘው አንዱ አሰልጣኝ ሩበን አሞሪም ነው ይላል ብርያን እምቤሞ። እምቤሞ ወደ ማንቸስተር ዩናይትድ ከመጣ በኋላ የደጋፊዎች ልብ ውስጥ ወዲያውኑ ተቀምጠዋል። አሁን ዩናይትዶች በእያንዳንዱ የጨዋታ ቀን ውስጥ ችግር ሲያጋጥማቸው ለዚህ ችግር መፍትሄ የሚሆነው ተጫዋች እሱ እንደሆነ ያምናሉ። ደጋፊው በእኔ ላይ ያለው እምነት አእምሮዬ በላይ ነው። እኔ ከጠበቅኩት ውጭ ነው። በአጭር ጊዜ ውስጥ ለእኔ ያላቸው ቦታ ከፍተኛ መሆኑን አይቻለው። ይህ ለእኔ የሰጡት ክብር ደግሞ እኔ ለነሱ ብዙ ነገር እንዳደርግና እንድሰራ ይገፋፋኛል። አዎ በማንቸስተር ዩናይትድ ውስጥ መጫወት ብቻ አልፈልግም በማንቸስተር ዩናይትድ ውስጥ ታሪክ መስራትንም እፈልጋለሁ ይህንን ደግሞ ብቻዬን የማሳካው ሳይሆን ከተጫዋቾችና ከደጋፊዎች ጋር በጋራ ሆነን የምናደርገው ታሪክ ይሆናል ይላል ብሪያን ምቤሞ በቅርቡ የማንቸስተር ዩናይትድ የውጤት ለውጦች ውስጥ ብርያን ምቤሞ ያለው አስተዋጽኦ ቀላል የሚባል አይደለም። እያንዳንዷ ጨዋታ ላይ ያለውን አስተዋጽኦ እሱም ሆነ የቡድን ጓደኞቹ እንዲሁም ደጋፊዎቹ ያውቁታል። እሱ ስለዚህ ጉዳይ ሲናገር ግን ራሱን ፊት ላይ ማስቀመጥ አይፈልግም። አዎ፣ እያንዳንዷ ጨዋታ ጥሩ እየተንቀሳቀስኩ ነው፣ ነገር ግን የእኔ እንቅስቃሴ ብቻ ማንቸስተር ዩናይትድን የተሻለ ቦታ ላይ አስቀምጠውም። የደጋፊዎችና የቡድን ጓደኞች የጥረትና ተሳትፎም የተሻለ መሆን እኔን ይበልጥ እንድጎላ ያደርገኛል። አሁን ዩናይትድ በየትኛውም ሁኔታ ውስጥ የቡድን ጓደኞቻችንን ጥረት የሚፈልግበት ሰዓት ነው። ይህንን ደግሞ ለብቻ ሳይሆን በጋራ ሆነን እናደርገዋለን። ጥሩም አሰልጣኝ አለን። ሐሳቡን የምንረዳበት መንገድ ከቀን ቀን እያደገ መጥቷል። በዩናይትድ የተሻሉና የተለወጡ እድገቶች አሉ። በእነኚህ የተሻሉና የተለወጡ እድገቶች ውስጥም እያንዳንዱ ተጫዋች ያለውን ሚና ያውቀዋል። ድርብ ሚናም የሚሰጠው እንዳለ ሆኖ በዩናይትድ እኔ አንድ ታሪክ ሰርቶ የሚወጣ ተጫዋች መሆን ነው የምፈልገው። መጥቶ ሄደ መባል አልፈልግም። መጥቶ ታሪክ ሰርቶ ወጣ መባልን እፈልጋለሁ። በማህበራዊ ሚዲያዎች ስለ ብሪያን ምቤሞ ብዙ ነገሮች ተብለው ነበረ። አፍሪካ ውስጥ የሚገኙ በርካታ ሕፃናትም እሱን እያስመሰሉ በማንቸስተር ዩናይትድ የሚያደርገውን ዝውውርና የሜዲካል ሕክምናውን በተመለከተ ዘገባዎችን ሲሰሩ ነበረ ጋዜጠኞች። ስለዚህ ጥያቄ ጠይቀውት ብሪያን ምቤሞ ስለነበረው ነገር በሳቅ ነበር የመለሰው። አዎ፣ አሁን ያለንበት ዓለም የማኅበራዊ ሚዲያ ዓለም ነው። እመለከታችኋለሁ ያዝናኑኛል ነበር ያለው ብሪያን ምቤሞ። ይህ ጉዳይ ብዙዎች ልብ ውስጥ እንዴት እንደገባ የሚያሳይ ነው። ብሪያን ምቤሞ ወደ ማንቸስተር ዩናይትድ ገና ሳይመጣ ትልቅ ዜና ነበረ። በማንቸስተር ዩናይትድ ከመጣ በኋላ ደግሞ ይህንን ማንነቱን ይበልጥ ከፍ አድርጎ አሳይቷል። ከልጅነቱ ጀምሮ የዩናይትድ ትልቅ ተጫዋች የመሆን ዕቅድ የነበረውና አሁን ይህንን ሕልሙን እየኖረ የሚገኘው ብሪያን ምቤሞ በዩናይትድ ደጋፊዎች ልብ ውስጥ ፈጥኖ ገብቷል። በዚህ ሳምንት ዩናይትድ በሚያደርገው የፕሪምየር ሊግ ጨዋታም እሱን የሚጠብቁ ደጋፊዎች በርካቶች ናቸው። ከችግር የሚያወጣው ብራያን ምቤሞ እግሩ ላይ ተአምር ይሰራል። ኳስ እግሩ ላይ ሲያርፍ ሕይወት አለው። እንቅስቃሴው ወደፊት ሲሄድ ተጋጣሚዎችን ይረብሻል። አግድሞ ቆርጦ የሚገባቸው ሩጫዎች የቡድንን ታክቲክ ከጨዋታ ውጭ ያደርጋል። ይህ ደግሞ ለዩናይትድ እየሰጠ ያለውን አቅም በግልጽ ያሳያል። ከልጅነቱ ዩናይትድን ደግፎ አሁን የዩናይትድ ትልቅ ተጫዋች የሆነው ብሪያን ምቤሞ